ሰላም ሰላም፣ እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲዳረስ ቪዲዮ ላይክ ማድረግ ፈጽሞ እንዳይረሳ። ዕለታዊ መርጃዎችን ወደ እናንተ የማደርሳችሁ ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትድ የመጀመሪያ የሚሉትን ወይም ደግሞ የመጀመሪያ ታርጌታቸው የሆነውን በተለይም ደግሞ ኦናናን እይተኩልናል ብለው የመረጡትን ግብ ጠባቂ አሳውቀዋል። እንደሚታወቀው ሮብና ሞሪም አንድሪ ኦናናን ሲከላከሉለት ተመልክተናል ና ይህ ግን በራስ መተማመኑ እንዲጨምርለት ከማሰብ የተነሳ ነውና፣ ነገር ግን ሮበና ሞሬም ሹቱ ስቶፐር የሆነ ግብ ጸባቂ ይፈልጋሉ። እንደ ዴሊ ሚረር ዘገባ ከሆነ ታዲያ ከ20 ሚሊዮን ፓውንድ በላይ የሚያቀርብ ቡድን ካለ ዩናይትዶች ግብ ጸባቂውን ለመልቀቅ ዝግጁ እንደሆኑ ታውቋል። ነገር ግን ግብ ጸባቂው የሚሸጠው ትክክለኛውን ተተኪ ካገኙ ብቻ እንደሆነም ይጠበቃል። አንድሪ ኦናናን ለመተካት ትክክለኛው ግብ ጸባቂ የተባለው ታዲያ ፖርቹጋላዊ ግብ ጠባቂ ዲያጎ ኮስታ ሲሆን ግብ ጠባቂው ታዲያ 64 ነጥብ 5 ሚሊዮን ፓውንድ የኮንትራት ውል ማፍረሻ ያለበት ሲሆን፣ ነገር ግን ፖርቶዎች ግብ ጠባቂውን በ50 ሚሊየን ፓውንድ ለመሸጥ ፍቃደኛ እንደሆኑ እየተነገረ ይገኛል። በክረምቱ የዝውውር መስኮት ማንቸስተር ዩናይትዶችም ይህንን ግብ ጠባቂ ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። በነገራችን ላይ በግብ ጠባቂው ላይ ከዚህ በፊትም ፍላጎት ነበራቸው አንድሪ ኦናናን ከማስፈረማቸው በፊት። አሁን ታዲያ ማንቸስተር ዩናይትዶች ይህንን ግብ ጠባቂ ለማስፈረም እንደሚሰሩ በክረምቱ ዝውውር መስኮት እየተነገረ ይገኛል። ማቲያስ ኩኒያን በተመለከተም እንግዲህ አዲስ መረጃ ያለ እንግዲህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ለመዘዋወር ቅድሚያ እንደሰጠ ነው። ብዙ ምንጮችን መመልከች እያለሁኝ ና ቅድሚያ እንደሰጠ ተነግሯል። ሌላኛው ጥሩ የሚባለው ነገር ታዲያ ዩናይትድ የሻምፒዮንስ ሊግ ተሳታፊ ባይሆን እንኳን ምርጫው ዩናይትድ እንደሆነ ተናግሯል። በዛሬ ዕለት በተጫዋቹ ና በዩናይትድ የተደረገውን ንግግር አሁንታ እንደነበረም ተነግሯል። የዩናይትድ ተወካዮች የወደፊት ፕሮጀክታቸውን በይፋ ለተጫዋቹና ወኪሎቹ በግልጽ እንዳብራሩለትም ተገልጿል። በቀጣይ ንግግሮች የሚደረጉ ሲሆን እስካሁን ባለው ሁኔታ ግን የዩናይትድ ሰዎች ዝውውሩን እየመሩ እንዳሉ እንግዲህ በርካታ ምንጮች በዛሬ ለትም እንግዲህ እየገለጹ ይገኛሉ። የክሪስ ፔለር ዘገባ እንደሚጠቅመው ከሆነ ማንቸስተር ዩናይትድ ማቲያስ ኩንሃን ለማስፈረም በእጅጉኑ እንደተቃረበ ነው። እና የተጫዋች እንግዲህ የመጀመሪያው ፈራሚ እንደሚሆን ይጠበቃል ላኛው መረጃችን እንግዲህ ማንቸስተር ዩናይትድ የባየር ሊቨርኩሰንን ጆናታን ታህን ለማስፈረም ፍላጎት እንዳለው አሳውቋል። ይህ ተከላካይ ታዲያ ቡንደስሊጋን ለመልቀቅ እንደተዘጋጀ የታወቀ ሲሆን ባየር ሙኒክና ባርሴሎና የተጫዋቹ ፈላጊ የሆነው ብቅ ቢሉም ነገር ግን ተጫዋቹ ዩናይትድን እንዳስቀደመ ተነግሯል። በተለይም ደግሞ ሊንድሎፍ በክረምቱ የዝውውር መስኮት ዩናይትድን መልቀቁ አይቀሬ እንደሆነ ይታወቃል። ይህንን አስመልክቶ አዲስ ተከላካይ የማስፈረም ፍላጎት እንዳላቸው ይታወቃል። ማንቸስተር ዩናይትዶችና ይህንን ተጫዋች ማስፈረም ከፒኤስአር ሩል ማንጻር ጥሩ ነው የሚባለው፣ ምክንያቱም ለተጫዋቹ ከኮንትራት ነጻ ይሆናል በክረምቱ የዝውውር መስኮትና ማንቸስተር ዩናይትዶችም በንቃት ይህንን የዚህን ተጫዋች ሁኔታ እየተከታተሉት ይገኛሉ በክረምቱ የዝውውር መስኮትም ተጫዋቹን ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ኔዘርላንዳዊን አጥቂ ጆሹዋ ዘርክሲን በቡድኑ ለማቆየት ከውሳኔ መድረሱ ተገልጿል። አሰልጣኝ ሮበን አሞሪም ጨምሮ የማንቸስተር ዩናይትድ ባለስልጣናት ተጫዋቹ ባሳየው መሻሻል ደስተኛ መሆናቸው ሲገለጽ ይህንንም ተከትሎ ሆላንዳዊ የፊት መስመር ተጫዋች በቀጻይ ለሮበን አሞሬን ቡድን ትልቅ ግብአት እንደሚሆን ታምኖበታል ተብለዋል። በርከት ያሉ ክለቦች ተጫዋቹን በክረምቱ የዝውውር መስኮት ለማስፈረም ከወዲሁ ፍላጎት ማሳየታቸው ተመላክቷል። እንግዲህ ተጫዋቹ ግን በማንቸስተር ዩናይትድ እየመቆየት እድሉ እንደሰፋ ነው። እንግዲህ ዛሬ የሚወጡ መረጃዎች እየጠቀሙ ያሉት ሌላኛው መረጃ እንግዲህ በዊሌኩስና በአሞሪ መካከል ያለውን ግንኙነት ይመለከታል። እንግዲህ በዩናይትድ ቤት ውስጥ በክረምት የዝውውር መስኮት በሚያስፈርሙት የፊት መስመር አጥቂ ምርጫ ዙሪያ ልዩነቶች እንዳሉ ታውቋል። እና የሱን ውለቅስ ሊያም ዴላፕን ክለቡ እንዲያስፈርም እየገፋ ይገኛል። ሆኖም ሮበን አሞሬም ይህንን ሀሳብ ቢቀበለውም ዴላፕ የመጀመሪያ ምርጫ እንዳልሆነ ታውቋል። የአሞሬም የመጀመሪያ ምርጫ ዮክሬሽ ቢሆንም የክለቡ ሰዎች እሱን ለማስፈረም የፋይናንስ በቂ አቅም ላይ አለመሆናቸውን ገልጾለታል። ነገር ግን አሞሬም ሁለተኛ አማራጩ ቪክተር ሆሽሜን እንዲያመጡለት በግልጽ መናገሩም ተገልጿል። እና በሁለቱ መካከል ማለትም በጄንሰን ወለክሱ ና በሮበን አሞሬም የፍላጎት ልዩነት እንዳለ ነው እየተገለጸ የሚገኘው። አስቶን ቪላ ለሻምፒዮንስ ሊግ የሚያልፍ ከሆነ ማርከስ ራሽፎርድን ማስፈረም እጅግ በጣም ቀላል እንደሚሆንላቸው ነው እየተገለጸ የሚገኘው። በተጨማሪም የክለቡ ሰዎች በተጫዋቹ ብቃት በጣም ተደስተዋል ና ተጫዋቹን በክለቡ የማቆየት ፍላጎት እንዳላቸው ተገልጸዋል። ራሽፎርድ አስቶንቪላ ለመቀላቀል ያለው ፍላጎት እያሰልጣኙ ናይምሬ አስደናቂ ስራና የሻምፒዮንስ ሊግ እግር ኳስ ጎልፍ እንደሆነም ተገልጿል። ይህንንም ፋብሪዚዮ ሮማኖ እያረጋገጸው ና ይህ ተጫዋች በተለይም ደግሞ አስቶን ቪላ ለሻምፒዮንስ ሊጉ የሚያልፍ ከሆነ በአስቶን ቪላ ቤት የመቆየት እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። የአካዳሚ ምንጮች እንዳሉ ከሆነ ሀሪ ማጉር በወጣት ተጫዋቾች ላይ የሚያሳድረው ተጽዕኖ አስፈላጊነት ጎልቶ እየወጣ እንደሆነ ተነግሯል። ማጉር ወጣት ተጫዋቾችን እንደ ሀሪ አማስ ያሉ ተጫዋቾች በመልበሻ ክፍል ከፍተኛ የሆነ ስራ እየሰራ እንደሆነ ታውቋል። በተጨማሪም ቴለር ፍሬድሪክሰን ከኦሎቨስ ጋር ያደረገውን ከመጀመሪያ ጨዋቷ በኋላ በይፋ በማህበራዊ ድረገጹ ላይ ማበረታቻ ከሰጡ ሰዎች መካከል አንደኛው ነበረ። ሀሪማ ግር በወጣት ተጫዋቾች ላይ አይነተኛ ስራን እየሰራ ሲሆን፣ በጣም ከጥሩ ሰዎች መካከልም አንዱ እንደሆነ ለልጆቹም በጣም ጠቃሚ ሰው ነው ሲሉ እንግዲህ ምንጮች እየዘገቡ ይገኛሉ ና እጅግ ጥሩ ስራን እየሰራ ይገኛል። በዩናይትድ ቤት ሃሪ ማኩዌር ማለትም ለወጣት ተጫዋቾች አይነትና ሚናን በማንቸስተር ዩናይትድ ቤት እየጦታ ይገኛል። እንግዲህ የዛሬዎቹ መረጃዎች እነዚህን ይመስላሉ። በአዲስ ቪዲዮ እስክንገናኝ ድረስ ሙሉ ተመኘው ቪዲዮ ላይክ ሳናሉ ሰብስክራይብ ማድረግ እንዳይረሳ።